ሰላም ለእናንተ ሆን የተወደዳችሁ የቃሉ ቤተሰቦች መለኮታዊ ጥሪ በሚል ርዕስ ከአስቴር መጽሐፍ ምዕራፍ አራት ላይ መርዶኪዮስ ለአስቴር ከተናገረው ነገር ተነስተን አብረን የምናየው ይሆናል። አብራችሁን እንድትቆዩበት በትህትና እናጋብዛችኋለሁ። አስቀድሜ የግል ቻናላችን እንግዳ ከሆኑ ሰብስክራይብ እንዲያደርጉ የደውል ምልክቷን እንዲጫኑና ብዙዎች ጋር መድረስ እንድንችል ሼር እንድታደርጉ በታላቅ ትህትና እየጠየኳችሁ በቀጥታ ወደ ዛሬው ዝግጅት እናልፋለን። መልካም ቆይታ። መለኮታዊ ጥሪ። አንዳንድ ጊዜ እግዚአብሔር የሆነ ከፍታ ላይ ያስቀምጠናል። በጣም ትልቅ ቦታ ላይ እግዚአብሔር ያስቀምጠናል። በአንድም በሌላም በተለያየ ቦታ መንፈሳዊ ቦታ ሊሆን ይችላል፣ ሴኩላር ቦታ ሊሆን ይችላል። በልዩ ሹመት እግዚአብሔር ከፍ አድርጎ መንጥቆ እላይ ሊያወጣን ይችላል። እንደ ክርስቲያኖች እንደዛ አይነት ነገር ሲመጣ በህይወታችን ውስጥ የተገለጠ ወይ ሊገለጥ ያለውን የእግዚአብሔርን አላማ የማወቅ ግዴታ አለብን። ፎር ኖ ሪዝን እግዚአብሔር አንስቶ እዛ ቦታ ላይ አላስቀመጠንም። እግዚአብሔር በዓላማ የሚሰራ አምላክ ነው። በእያንዳንዱ አማኝ ህይወት ውስጥ እግዚአብሔር ሊፈጽመው ያለው የሚሰራው አንድ የከበረ ነገር አለ፣ አንድ ትልቅ ነገር አለ። ፎር ኖ ሪዝን እንዲሁ እንድትበላ እንድትጠጣ፣ እንዲመችህ ብቻ አይደለም እግዚአብሔር ወስዶ ጫፍ ላይ የሚያስቀምጥ። ኢንፋክት እዛ ተራራ ላይ ስትወጣ ጫፉ ላይ ስትደርስ የነገሮች መጀመሪያ እንደሆነ ማስተዋል አለብህ። እስካሁን ድረስ የሄድከው ቁልፉ እጅ እንዲገባ ነው። እዛ ከፍታ ላይ ስትወጣ ቁልፉ ነው የተሰጠህ አክሰስ ነው የተሰጠህ። ከዛ በኋላ ማንም የማይከለክልህ ተደማጭነት ኖሮ በሞገስ ታጅበህ ተጽዕኖ ማምጣት የምትችልበት ልክ ምራፍ ሦስት ላይ እንዳየ ነው የተለየ ህይወት ውስጥ ምራፍ ሁለት ላይ እንዳየ ነው የተለየ ህይወት ውስጥ እግዚአብሔር ሲያስገባ ማድረግ የምትችለው ነገር እየጨመረ ተሰሚነት እልቆ ሰዎች ላይ የምታመጣው ተጽዕኖ ተቀባይነት አግኝቶ ለህዝብና ለህዝብ ጥያቄ መልስ መስጠት የምትችልበት ወይ መልስ መሆን የምትችልበት ህይወት ውስጥ እግዚአብሔር ያስገባህ ፎርኖሪዝን አይደለም፣ መለኮታዊ ጥሪ ስላለ ነው። አንድ ሰማያዊ ጥሪ በህይወት ላይ አለ ማለት ነው። ፎርኖሪዝን እዛ ላይ አልደረስክም። የአስቴርን ታሪክ ስንመለከት ምዕራፍ አራት ላይ ምዕራፍ ሶስት ላይ ሐማ በሸርና በተንኮል በመንግስት የተቀነባበረን ጀኖሳይድ በአይሁድ ህዝብ ላይ እንዳሳወጀና ያ አዋጅ በአገሩ ሁሉ በሚኖሩት ሰዎች ዘንድ እንደተነበበ እንደታወቀ ከዛም በኋላ የሆነች ቀን ስትደርስና ፍሽካው ሲነፋ በአገሩ የሚኖሩ ሰዎች በዛ በነሱ አገር ያሉትን አይሁዶች በአንድ ቀን እንዲገሉ እንዲያጠፉና እንዲደመስሱ ኦቶራይዝ ያደረገ አዋጅ ታውጇል። ያንን አዋጅ አውጆ ሃማ ከንጉሱ ጋር መጠጠል ይጠጣ ተቀመጠ ይላል። ሱሳ ግን ታመሰች። እነ መርዶኪዎስ ሰሙ፣ አወቁ። ሃማ የሠራውን ገፍ፣ ሃማ የሠራውን ተንኮል ሸር አወቁ። ማቅለብ ሰው አመድ ነስን ሰው ተቀመጡ። የሚገርመው ነገር መርዶኪዎስ ላለፈው ጊዜ እንዳልነው እንዲህ አይነት አዋጅ ሲወጣ ራሱን አልኮነንም። በኔ ምክንያት ነው እኔ እጅ ብሰጥ ኖሮ እኔ ብንበረከክ ኖሮ እኔ ብሰግድ ኖሮ ሪሊ ወንድሞች እንዳሉኝ እነዚህ ሰዎች እንደመከሩኝ አብረውኝ የሚሰሩ ሰዎች እንዳሉት ምንም የሚፈጠር ነገር አይኖርም፣ ነበር መስማት ነበረብኝ አላለም። ለሃማ ፍጽሞ አይሰገድምና፣ ለጠላት አትሰግድም። ለጠላት መስገድ ነውር ነው። ለዲያብሎስ አይሰገድም፣ በፍጹም አይሰገድም። ሃማ እምቢ አለ ማን መርዶኪዮስ እምቢ አለ። አልሰግድም አለ ለሐማ ይለቀስ። ማቅ ለብሶ አመድ ነስንሶ ተቀመጠ። መጽሙም ሆነ መጸለይ ሆነ መጽሐፍ ቅዱስ ሲናገር የንጉሱ ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም ለቅሶ፣ ዋይታም ሆነ ማቅ ማቅና አመድ አነጠፉ ይላል። ወደ ጾም ተገባ፣ ወደ ጸሎት ተገባ። ማንም መጥቶ መርዶኪዎስ ላይ ያልጮህም እናውቃለን። በአንተ ምክንያት ነው ይሄ በተለይ በሱሳ የሚኖሩ አንተ በተሰግድ ኖሮ የው ችግር አይመጣ ያለው የለም። ህሊናውም አይወቅሰውም። ያውቃላ፣ ለሀማ እንደማይሰገድ ህዝቡም ያውቃል። አማሌቅ ነው፣ ለአማሌቅ አይሰገድም። እምቢ አሉ። የሚገርማችሁ ነገር እዛ ቤተመንግስት ውስጥ ኖራ አስቴር ግን የነገሩን ጥልቀትና ክብደት አልተረዳችሁም። ምን ያህል አደገኛ ነገር እንደሆነ አልተረዳችሁም። ወገኖች፣ ወይ አስቴር አሁን ያለችው ጫፍ ላይ ነው። እንደሷ የተወደደ እንደሷ የከበረ እንደሷ ንጉሥ፣ ያከበረው የለም ከአስጢን ይልቅ ከፍ እንዳደረጋት የቃሉ መንፈስ ይናገራል። ምክንያቱም ዘውዱን አደረገላት፣ ሞገስን አገኘች ይላል ወዷታል በፊቱ ሞገስ አግኝታለች። በንጉሱ ፊት ተቀባይነቷ ኢቨን በሌሎች ሰዎች ዘንድ አስቴር በሚያያት ሁሉ ፊት ሞገስ ነበራት ይላል መጽሐፍ ቅዱስ። አገልጋዮቿ ይወዷታል። በጣም የከበረች ሰው ናት። እግዚአብሔር ነው እዛ መከበርና እዛ ጫፍ ላይ ያወጣት። በብዙ ሞገስ ታጅባን የወጣችው ነገር ግን ምራፍ አራት ከቁጥር አራት ጀምሮ ስታነቡ አስቴር እዛ ቦታ ላይ ለምን እንደመጣች የገባት የተረዳችው አይመስለኝም አታቆም ነገሩን ፈጽሞ። የእግዚአብሔር መለኮታዊ ጥሪና እሷ ሊገናኙ ሊግባቡ አልቻሉም፣ አልተግባቡም። አስቴርና ጥሪው አልተዋሃዱም። መጽሐፍ ሲናገር ምራፍ አራት ቁጥር አራት ላይ አስቴርም ደንገጡሮቿ ጃንደረቦቿ መጥተው ነገሯት፣ ንግሥቲቱም እጅግ አዘነች። ማቆን ለውጦ ልብሱን ይለብስ ዘንድ ለመርዶኬዎስ ሰደደችለት፣ እርሱ ግን አልተቀበለም ይላል። አዘነች ይላል። አዋጅ ታወጀኩ አይሁድን የሚያጠፋ አዋጅ። እንደዚህ ይመስለናል። ይሄ ነገር ጥሩ ነገር አይደለም። የእናንተ ሰዎች ጩኸት ላይ ናቸው፣ ሀዘን ላይ ናቸው። በቃ አዘነች ይላል። ከዛ ያለፈ ነገር እዛ ቦታ ላይ ምንም አልሰራችም፣ ምንም አላደረገችም። እንደውም ጭራሽ ለመድሮም ለመርዶኪዎስ ተነሳ ከአመድ ላይ እንካይ ልብስ ይቅርታ ልበስ ብላ ሰጠችው ይላል። መርዶኪዎስ ግን አልተቀበልም አልነሳም አለ። ይሄ ግራ አጋባት። እንዴ መርዶኪዮስ ነገሩ ምን ያህል ከባድ ቢሆን ነው እንደዚህ ያመረ ነው ብላ አትራኪዎስ የተባለውን የእሷን ጃንደርባ ንጉሱ የሰጣትን ባዲ ጋርድ የሚያገለግላትን የሚጠብቃትን ሰው እየጠራችሁ ይላል እሱንም ጠራችሁና እርሱም ከጃንደረቦቹ አንድ ነበረ። እርሷም ይህ ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶኪዮስ እንዲሄድ አዘዘችው። በቂ የሆነ ግንዛቤ እንኳን አልነበራት በቂ የሆነ የታወጀው ነገር የመጣው ነገር እዛው ቤተ መንግሥት ኑሯ እዛው ቤተ መንግሥት ሆና ባሏ ንጉሥ ሆና የእሷን ህዝብ የተመለከተ አዋጅ ወጥቶ ሄዳ ምንድነው በህዝቤ ላይ ታው ምንድነው ይሄ ነገር ብላ ንጉሥ እንኳን አልጠየቀችም። መልእክተኛ እንኳን አልላከችም። በቂ እውቀትና ግንዛቤ እንኳን አልነበራትም። አስቴር መለኮታዊው ጥሪ ገፍቶ ገፍቶ ተራራው ጫፍ ላይ አውጥቷት የመጨረሻውን ዘውድ ጭና የተቀመጠች ሴት ሆና ሳለ ነገር ግን ያንን መለኮታዊ ጥሪ ምን እንደሆነ ሚስጥሩ ምን እንደሆነ በበቂ ሁኔታ አልተረዳችም። በንግስና በንግስና አስቴር ንግስቲቱ ተብላ ከመጠራት ያለፈ ነገር ያለፈ አልመሰላትም። ያለፋል መሰላትም በህዝቧ ላይ አዋጅ ታውጆ ጭምጭምታ፣ አንዳንድ ኢንፎርሜሽን ስትሰማ በደንብ እንኳን ንጉሱን ራሱ ሄዱ ለማጣራትና ለመጠየቅ እንኳን ምንም አላረገች። ከዚያ በኋላ ነው መርዶኪዎስን ቢ ሲላት ይሄ ነገር ምንና ምን እንደሆነ በጣም ዲቴል የሆነ ኢንፎርሜሽን እፈልጋለሁ ብላ አትራኪዎስን ወደ መርዶኪዎስ ላከችው። መርዶኪዎስ የተሰራውን ያውቃል ሃማ በሰዎች መካከል ተጠንቀቁ፣ እንዲህ አይነት ሰዎች ይኖራሉ፣ አሉ እናንተን ከሰዎች ጋር እንባልተው እናንተና እነሱ መካከል አንድ ነገር ቢኖር አንዳች ነገር ቢፈጠር እናንተ ያላችሁትን ነገር ገለበጠው ወስደው ልክ ሀማ በእሱና በመርዶኪዮስ መካከል ያለውን ነገር በንጉሱና በአይሁድ ህዝብ መካከል እንዳለ አድርጎ ዋሽቶ ጀኖሳይድ እንዳሳወጀ እናንተ ያላችኋቸውን እናንተ ያደረጋችሁትን ነገር መልካም ነገር እንኳን ቢሆን ገልብጠው በእናንተና በሰዎች መካከል ያለ ከፍተኛ ጠብ እናንተን እንደ ጥፋተኛ እንደ ክፉ አድርገው አሳይተው በእናንተ ላይ የሞት አዋጅ የሚያሳውቹ ከፍተኛ እልቂት እንዲመጣ የሚሰሩ ሰዎች አሉ፣ መሰሪዎች። ጥንቃቄ ማድረግ አለባችሁ፣ በጣም መጠንቀቅ አለባችሁ። ሀማያንን እንዳደረገ እሱም ብቻ ሳይሆን መርዶኪዮስ አካውንታንት ስለነበረ ምን ያህል ገንዘብ በጀት እንደተሰጠ ለዚህ አይሁድን ለማጥፋት ሰራ። እሱንና የደብዳቤውን ሃርድ ኮፒ ለመንግሥት ሠራተኞች የተበተነው ያንን ሃርድ ካፒ ሰጣት። ለአትራኪዎስ ሰጠና ላከው ለአስቴር እንዲህ ብለህ ነገር አትበሉ። መርዶኪዮስም የተደረገውን ሁሉ አይሁድን ለማጥፋት ሐማ በንጉሱ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው። ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽህፈት ቅጂ ሰጠው። ወደ ንጉሱም ገብታ ስለ ህዝቧ ተለምነው ትማልደውም ዘንድ እንዲነግራት አዘዘው ይላል። ግቢ በላት። ይኸውልህ ይሄ ነው ብሎ ሰጠው ኢንፎርሜሽን። አሁን በቂ ኢንፎርሜሽን ነው የተላከላት። ይሄ ዝም ብሎ ተራ ወሬ አይደለም። መንግስት ኢንቮልቭ ያደረገበት ጀኖሳይድ በአይሁድ ላይ በፊርማ እንካ ቀለበቴን፣ እንካ ብሩን፣ እንደፈለግክ አርጋቸው ተብሎ ለሐማ እንደተሰጡ የሚያሳይ ደብዳቤ እንደተነበበና በአገሩ ሁሉ ያሉ አይሁዶች አንድ ቀን እንደሚገደሉ የሚያሳየውን ሃርድ ካፒ ሰጥቶ ላከው። ከነ ማስረጃው ከዛ ንገራት ይለዋል። ስቲል አስቴር ፈራች። ያሰጋል፣ ያስፈራል ምክንያቱም ኢንፎርሜሽን ቢኖራችሁም አንዳንድ ጊዜ ሪስክ መውሰድ ህዝብ ለማዳን ሪስክ መውሰድ ሊያስፈራ ይችላል፣ ሊያስደነግጥ ይችላል፣ ሊከብድ ይችላል። ምክንያቱም እኔ ብገባ አለች፣ ንጉሱ የወርቁን ዘንግ ካላነሳለት በቀር በህይወት ማንም አይኖርም። ሳይጠራ ገብቶ ንጉሱ ዘንጉን ካላነሳለት ይገደላል አለችው። የንጉሱ ባሪያዎችና በአገሩ የሚኖሩ ህዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሱ ወደ ውስጠኛ ወለል የሚገባ ሁሉ በህይወት ይኖር ዘንድ ንጉሱ የወርቅ ዘንድ ካልዘረጋለት በቀር እሱ ይሞት ዘንድ ህግ እንዳለ ያውቃሉ። እኔ ግን ወደ ንጉሱ ለመግባት ሳልገባ ይኸው 30 ቀን ሆኖኛል፣ አልተጠራሁም። ማለች መርዶኪዎስን እንደዚህ ብላ መልእክት ላከችበት ይላል። የነገሩን ክብደት አለመረዳትና ጥሪን መለኮታዊ ጥሪ፣ ለምን አሁን ላለውበት ሁኔታ ጋር ምንድን ነው ምክንያቱ? አሁን እዚህ ጋር መድረሴ ለምን? ይሄ ሁሉ ነገር በህይወቴ የሆነ ለምን? ይሄ ሁሉ ታላላቅ ነገር ለእኔ ተሰጠ? ብሎ ጠይቆ መለኮታዊ አጀንዳና ዓላማ እንዳለ ካላወቅን፣ ያ የደረስንበት ቦታ የእኛን ፍጻሜ አድርገን እናየዋለን እንጂ እዛው ቦታ ላይ ኖረን በልተን ጠጥተን ሪታየር አድርገን ወጥተን እንሄዳለን እንጂ መለኮታዊ ጥሪውን ሳይገባን እንደተላለፍን እንቀጥላለን። ወገኖች ሆይ ሊገባን ይገባል። ምርዶኪዮስ ነጅ ያደርጋታል። አስቢ ብሎ ሲቀሰቀሳል፣ ለምን እዚህ ጋር እንደደረሽ አስቢ። እፈራለው ምናምን ልገደል እችላለሁ እያልሽ ነው። ሊሆን ይችላል ትክክል ሊሆን ይችላል። ነገር ግን ማሰብ ያለብሽ ለምን እዚህ ጋር ደረሽ፣ እግዚአብሔር ለምን እዚህ ጋር ይህን ቅባት እግዚአብሔር ባንቺ ላይ ለምን አፈሰሰ? ለምን አንተን ወስዶ ሲኢኦ አደረገ? ለምን ወስዶ እንደዚህ የከበረ ተሰሚነት ያለው የቢዝነስ መያን አደረገ? ለምን እንደዚህ አይነት ትልቅ ቦታ ደረሳችሁ? ለምን እግዚአብሔር እንደዚህ አከበራችሁ? እናንተ በልታችሁ ጠጥታችሁ ተመችታችሁ እንድትኖሩ ብቻ ነው ወይ? መለኮታዊ በተለይ መንፈሳዊያን ሰዎች መለኮታዊ ጥሪ እኮ በናንተ ላይ ስላለ ነው። ማን ያውቃል እግዚአብሔር ዛሬ በናንተ ትውልዱን ለመታረግ በናንተ ቤተክርስቲያንን ለማዳም ብዙዎችን ለማትረፍ ዛሬ የሚጀምረው ስራ ቢኖር ለምን ደረስኩ ብለን መጠየቅ አለብን ለምን እጄ ገባ ለምን እንደዚህ አይነት ሰው አደረገኝ ለምን እግዚአብሔር በር ከፈተልኝ በጣም በትልቅ ሞገስ ታጅቤ እዚህ ጋ እንዴ ለምን ደረስኩ ብለን መጠየቅ አለብን መለኮታዊ ጥሪ ስላለ ነው አንድ ሊፈጸም ያለ የእግዚአብሔር ዓላማ ህዝብን ለመታረግ ሞትን ለመከልከል ብዙዎችን ለማስመለጥ የሚሆን ትልቅ የእግዚአብሔር አጀንዳ በህይወታችሁ ላይ ስላለ ብድግ ብሎ እግዚአብሔር አደለም እንደዚ አይደለም። አላማ አለው እግዚአብሔር። ደስ ይላል። አቅጣጫ አለው እግዚአብሔር። ዝም ብሎ አይደለም የሚሰራው፣ ወንድሞቼና እህቶቼ፣ መለኮታዊ ጥሪያችሁ ኢምፓክት የሚጀምረው የነገሮች ጫፍ ላይ ስደርሱ ነው። ያ ጫፍ ቁልፍ ነው፣ ኪ ነው የተሰጣችሁ ዩል አንሎክ፣ የተቀረውን በር የምትከፍቱበት ኬን የተሰጣችሁ። ስለዚህ ለምን ደረስኩ እዛ ጋር ብለን መለኮታዊውን ጥሪ መርመረን አውቀን ፕራክቲካል እንድናደርገው ያስፈልጋል። አስቴር ስላልገባትን ነው ልገደል እችላለሁ ምናምን ያለችው፣ እውነትም ነው ግን፣ የእግዚአብሔር ዓላማ ከኋላችሁ ተከትሎ ተጽፎ ተሰጥቶናልና ከኋላችሁ የሚከተላችሁ የእግዚአብሔር መለኮታዊ ጥሪና ዓላማ ግን ገፍትሮ ወደ እግዚአብሔር የመጨረሻው ቅል ውስጥ ይከታችኋል። ስራውን መስራት የምትጀምሩት ያኔ ነው። አሁን ቁልፉ ነው ያለው በእጃችሁ። ምን ይላታል አስቴርን እንዲበላታ በንጉስ ቤት ስለሆን ከአይሁድ ሁሉ ይልቅ እድናለሁ ብለሽ አታስቢ። በዚህ በዚህ ጊዜ ቸል ብት እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው ለእንዲህ አይነት ጊዜ ለእንደዚህ ላለው ጊዜ እንደሆነ ማን ያውቃል? መንግስት እኮ ነው፣ በቃ ጫፍ ኦቶሪቲ የመጨረሻው አልቲሜት ፓወር። እዛ ጋር የደረሰችው እዛ ጋር የደረሰችው ለእንዲህ አይነት ጊዜ እንደሆነ ማን ያውቃል? ይህን ጥያቄ ራሳችሁን ጠይቁ። መለኮታዊ ጥሪ በህይወታችሁ ውስጥ አለ ስለዚህ አሁን እናንተ መለኮታዊ ጥሪ በህይወታችሁ፣ ሰማያዊ ጥሪ፣ የእግዚአብሔር ጥሪ፣ የጌታ እጅ በህይወታችሁ ላይ ያለ ሰዎች ለምን እዚህ ጋር ደረሳችሁ? ለእንደዚህ አይነት ጊዜ እግዚአብሔር እዚህ ጋር አድርሷችሁ ቢሆን ማን ያውቃል። ለእንደዚህ አይነት ጊዜ እዚህ ጋር አምጥቶሽ እንደሆነ ከእነዚህ ሰዎች መካከል አስቀምጦሽ እንደሆነ ማን ያውቃል። ይህን ጥያቄ ጠይቁ። የሆነ ነገር ተፈጥሮ ጥፍራችሁን ብቻ እየነከሳችሁ ይሄ ነገር ልግባ ልግባ እያላችሁ የምታመነቱ ቁልፉ በእጃችሁ ይህን ይህን እኮ ማድረግ እችላለሁ የምትሉ ወገኖች ወይ ይህን ጥያቄ ጠይቁ፣ ራሳችሁን ንገሩ። ለእንደዚህ እንደዚህ አይነት ጊዜ ቢሆንስ እዚህ ጋር እግዚአብሔር ያመጣ እንዳመጣ ማን ያውቃል? ለእንደዚህ አይነት ጊዜ እግዚአብሔር አምጥቶሽ እንደሆነ ማን ያውቃል? መለኮታዊ ጥሪ ማለት አስደናቂ ነገር ነው። አሁን አስቴር ይህንን በርደን ተሸክማለች። ጥሪው እሷ ላይ ነው። ህዝብ ለማትረፍ ህዝብ ለመታደግ በኋላ ላይ ጸልዩልኝ ያለ ህግም ቢሆን እገባለሁ ብጠፋ መጠፋለሁ ማለት ያስቻላት ያንን መለኮታዊ ጥሪ መርዶኪዮስ ነቅነቆ ጭንቅላቷ ውስጥ እንዲገባ ስላደረገ ነው። አለበለዚያ በፍጹም መዘናጋትና በክህደት በአልችልም ባይነት እኔ አልገባም ገደላለሁ በሚል አልችልም ባይነት ስሜት እደጅ ትቀር ነበር። እሷም መርዶኪዮስም ሟቾች ነበሩ። ወገኖቼ ወይ ሲገባት ግን ሪስክ ነው የወሰደችው። በጠፋም እጠፋለሁ ጸልዩ ብቻ እናንተ ብላ ለመግባት ወሰነች። ዛሬ ማድረግ የሚገባን ነገር ያ ነው። ምንድን ነው? ለዚህ ጊዜ እግዚአብሔር እዚህ ጋር አድርሶ እዚህ ጋር አምጥቶ እጅ ላይ ያለውን ነገር ሰጥቶ ቢሆን ማን ያውቃል። ጥፍርህን እየነከስክ ልግባ ልግባ እያልክ ማመንታት ሳይሆን አሁን በጾምና በጸሎት በእግዚአብሔር ፊት ሆነህ በሞገስ የምትወጣበት ታይም ነው። ስለዚህ በእግዚአብሔር ፊት መለኮታዊ ጥሪ በህይወታችሁ ስላለ ነው እዚህ ጋር የደረሳችሁት መለኮታዊ ጥሪ ስላለ ነው። እግዚአብሔር እዛ ጋር ያመጣሽ ቸላ አትበይ። ቸል ብትይ አንቺም ትጎጃለሽ። ነገር ግን እግዚአብሔር ስራውን መስራቱ አይቀርም፣ ህዝቡን መታደጉ አይቀርም። ለእናንተ ቤት ግን ኪሳራ ነው የሚሆነው። ወገኖች ወይ መለኮታዊ ጥሪ በህይወታችሁ አለ። ለዛ ነው እግዚአብሔር እዚህ ጋር ያደረሳችሁ። ለዚህ ጊዜ አድርሶ ቢሆን ማን ያውቃል። አይሆፕ ይሄ መልእክት ተናግሯቸዋል ብዬ ተስፋ አድርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ አብሬያችሁ የነበርኩት ወንድማችሁ መሃሪ ነኝ። ጤና ይስጥልኝ።